ሂደት ስንቱን ሜዳ ላይ ያስቀረ እጅግ አሳዛኝ ክስተት። ብዙዎች በኢኮኖሚ ቀውስ ምክንያት የተነሳ በተለይ በአይጉር አፍሪካ፣ አንዳንድ ላቲን አሜሪካን ሀገራት አልፎም በኤስያ አንዳንድ ሀገራት እጅግ በሚያሳዝን ሁኔታ ለስደት ይጋለጣሉ። የስደቱ ዋነኛው ምክንያት የሆነው ደግሞ በሀገራቸው የተረጋጋ ኢኮኖሚ ለመስራት ምቹ ሁኔታ ባለመፈጠሩ ከዛም የተነሳ የኢኮኖሚ ችግር የተነሳ ከሞቀ ቤተሰቦቻቸው ርቆ ይሄዳሉ። ከቤተሰብ መለየት ሞት የሚሆንባቸው ሰዎች አሉ። ታዲያ ምን ያደርጋል? የእንጀራ ጉዳይ ሆኖ ርቆ ይሄዳሉ። እየመረረቻቸውም ቢሆን ለመስራት ወደ ውጭ ሀገር ይሄዳሉ። በተለይ ደግሞ ወደ አረብ ሀገር የሚጓዙት አያሌ ቁጥር ያላቸው ኢትዮጵያኖች ከምጠቀሱት ሀገራት መካከል አንዷ ነች። የሚያሳዝነው አካሄዳቸው ከዚህ በፊት የነበረው በእግርና በባህር በርካቶቹ በየምድረበዳው በጣም በሚያሳዝን ሁኔታ አስክሬናቸው እንኳን ቀባሪ ሳያገኝ ሜዳ ላይ የሚያልፉበት ሁኔታም አልፎም ደግሞ በባህር ላይ የአሳ እራት የሚሆኑበት ሁኔታም ሲፈጠርም አሁንም እየተሰሙ ያሉትም ሁኔታዎች ይስተዋላል። ታዲያስ አልፉ ሄዶም በጣም የሚያሳዝነው ወደ አረብ ሀገር የሚገቡት አሁንም ብዙ መከራ ይጠብቃቸዋል። ህጋዊ መኖሪያ ፍቃድ የሌላቸው ብዙ ፈተና ያሉ ህጋዊም ያላቸውም በዛው ልክ ደግሞ አንዳንድ ችግሮች፣ በተለይ የስራ ጫናዎች እንደሚበዛባቸው ጭምርም ነው። አረብ ሀገር ከኢትዮጵያ በብዛት መንግስት ባመቻቸው በስራ እድል በህጋዊ መንገድ ወደ አረብ ሀገር ይጓዛሉ። በተለይ ከአረብ ሀገራት መካከል በአሁኑ ሰዓት የኢትዮጵያኖች አይን እያረፈባት የመጣችው ከተባበሩት ኤምሬትስ ውስጥ ወይም ከተባበሩት አረብ ኤምሬትስ አንዷ ሀገር የሆነችው ዱባይ ነች። ዱባይ የበርካቶቹ መሄጃ ና በርካቶቹ ሰርቶ የሚለወጡባት ስፍራ ነች። አንዳንዴ ደግሞ በጣም የሚያሳዝኑ አሳዛኝ መረጃዎች ከወደ አረብ ሀገር የሚሰሙት በርካታ ቁጥር ያላቸው ኢትዮጵያኖች የሚሞቱበትም ስፍራ ብኖር ከአረብ ሀገር የሚሰሙት መረጃዎች ናቸው። አያሌ ቁጥር ያላቸው ኢትዮጵያኖች በምድር አውሮፓ በአሜሪካ ይኖራሉ አሁን ግን እየተሰማ ያለው በተለይ ከዱባይ ከዚህ በፊትም ከአረብ ሀገራት በጣም በሚያሳዝን ሁኔታ አሲድ እየተደፋባቸው ከፎቅ የተፈጠፈቱ በአሰሪዎቻቸው ብዙ በደል ሲደርስባቸውም ከዚህ በፊት የተለያዩ ዜናዎችና አሳዛኝ ነገሮች ሲሰሙም ነበር። ታዲያ ሰሞኑን የተፈጠረው ምንድን ነው? አሁን አሁን ኢትዮጵያ ለተማሪ ኃይልም ብዙም በጣም በሚያሳዝን ሁኔታ ቦታ የላትም። በተለይ አካውንቲንግ ተመርቃ በዚህ ሁኔታ መንከራተቷ ነው በርካቶችን እምባ ያራጨው። ሰሞኑን በጣም በሚያሳዝን ሁኔታ ማህበራዊ ሚዲያ ላይ የተሰሙት እጅግ አሳዛኝ መረጃዎች ናቸው። ከወትሮ በተለየ አሁን አሁን ዲግሪ ተመራቂዎች ከፍተኛ ማዕረግ ደረጃም ተመራቂ የሆኑት በርካታ ኢትዮጵያኖች ለስደት እየተዳረጉ ናቸው። በተለይ ሴቶች አሁን አሁን ወደ አረብ ሀገር በመሄድ የማዳም ቅመም ሆኖ የቤት ሰራተኛ ሆኖ ያገለግላሉ። ታዲያስ አንዴታችን በቅርቡ የዲግሪ ተመራቂ ስትሆን ተመርቃ ወደ አረብ ሀገር ተጉዛ ነበር። ተጉዛ ግን በጣም በሚያሳዝን ሁኔታ ጥቂት ወራት ከቆየች በኋላ ማታ ከእናቷ ጋር በሰላም ካወራች በኋላ ጠዋት ራሷን አጥፍታለች በማለት የማዳም ቅመሟ ደውላ ለቤተሰቦቿ ነገረቻቸው። ታዲያስ እውነት ራሷን አጥፍታ ወይስ የማዳም እጅ ወይስ የማንጅ ነው ያለበት? በዚህ ዙሪያ ምርመራ እንድጣራ በዛ ዙሪያ ቤተሰቦቿ በተለይ እንድጣራ በማለት ለትውልደ ኢትዮጵያውያንና ለኢትዮጵያውያን ህብረት እዛው በዱባይ ኤምባሲም ጥሪ አቅርቦ ነበር። የልጃችን አስክሬን መመርመር አለበት፣ አልፎም ደግሞም በምን ምክንያት እንደሞተች አስክሬኗም ወደ አገር ቤት እንድመጣ በማለት ቀብረን እዚሁ ሀገራችን በሀገሯ አፈር ላይ እርማችንን እናወጣ በማለትም ጥሪ አቅርቦ ነበር። እጅግ አሳዛኝ ነው። በጣም በሚያሳዝን ሁኔታ እየተሰማው ከወደ ዱባይ ታዲያ የልጅቷ ህልፈትን በማስመልከት የኢትዮጵያ ኮሚኒቲ በዱባይ የሚኖረው መግለጫ ሰጥቶ ነበር። በዛ ዙሪያ በኩዌት ሆስፒታል እንደምትገኝ ጀምር ገልጾ ነበር። በመግለጫው ታዲያ ያጎቷ ልጅ ዛሬ ምንድን ነው ያለችው? እጅግ አሳዛኝ መረጃ ነው። ስለዚች ወጣት ረዱ ወይም ሬዲየ ተፈራ ህልፈትን በማስመልከት የተናገረችው እጅግ አሳዛኝ መረጃ በተመረቀችው በአንድ ወሯ ነበር ዱባይ። የተወሰነ አመት ሰርቼ የራሴን ነገር ከፍታለሁ ብላ የሄደች ከዛም ወደ አራት ወር ለምጠጋ ጊዜ በሰላም ስሰራና ና ከቤተሰቦቿ ጋም ስትደዋወል ና ስትነጋገር ነበር ግን ምን ያደርጋል። ጠዋት ግን ሞታለች ተብሎ ተደወለልን። የተሰማው መርዶ እጅግ አሳዛኝ ነበር። በዛ ዙሪያም ነው ኤምባሲ ደስ ይላል በማለትም እሷ የገለጸችው። የሬዱን አስክሬን የምናገኝበት መስመር ተገኝቷል። ኤምባሲውም ጉዳዩን በህግ ክፍሉ በኩል ይዞታል። ፍንዱ እየተባለች የዱባይ ነዋሪ፣ እያደረግሽልን ላለው ነገር ምስጋና ያጥረናል። ዛሬ ውጭ ጉዳይ ሄደን የአስክሬን ስክሪን መቀበያ ፎርሞልተን ሁሉ ተስተካክሎልን ኢሜል አስልከን መጣን። አሁን የቀረን የፖሊስ ምርመራ ውጤትና የረዱን አስክሬን መቀበል። በዚሁ አጋጣሚ በማለትም የረዱን እናት እንባ አብሷታለና ቤተሰብ በእንባ ሚዲያን ያመሰግናል። ማስተላለፍም የምፈልገው አሁን ትብብራችሁ አይለየን በማለትም ነው ያስተላለፈችው። እናም አስክሬኑን በማስመልከት ኢትዮጵያኖች እዛ የሚያደርጉት አሁንም እያደረጉ ያሉት ርብርብ በጣም የሚያስመዘግን እንደሆነ ጭምርም ነው። የፖሊስ ምርመራ ውጤት እስካሁንም አልደረሰም። በምን ምክንያት እንደሞተች እውነት ራሷን አጥፍታ፣ ወይስ እንዳው የሰዎች ወይም የአሰሪዎቿ እጅ አለበት የሚለውን የፖሊስ ምርመራ ውጤት አለ ገና። እሱም እንዳይዛባ በጥንቃቄ ኢትዮጵያኖች እዛ ያሉት መከታተል እንዳለባቸው ጭምርም ነው በተለይ ኮሚኒቲ፣ ኢትዮጵያ ኤምባሲ በኩል ያን ነገር መከታተልና ማወቅ እንደሚገባቸው ጭምርም ነው። በምን ምክንያት ለማታው በጣም የሚያሳዝነው ከእናቷ ጋር በሰላም እያወራች ታዲያ ጠዋት እንዴት ልታርፍ ቻለች የምለው ነገር ነው። በርካቶችንም እያጠያየቅ ያለው የአሟሟቷ ምክንያት ምንድን ነው፣ በደንብ መመርመርና መታየት እንዳለበት ጭምርም ነው። ይህ ነገር ለእሷ ብቻ ሳይሆን ለመላው ኢትዮጵያውያንም ነው። ለሌሎችም ነጌ አስቸጋሪ ሁኔታ እንዳይፈጠር ምናልባት በሰው እጅ ከሆነ ፊቴ እንድታገኝም በዛ ዙሪያ በጥንቃቄ ነገሮቹ ልታይ እንደሚገቡ ጭምርም ነው። እጅግ አሳዛኝ የወጣት ረዱ ህልፈትን በማስመለከት ገና በለጋ እድሜዋ ገና በውበቷ በጣም በሚያሳዝን ሁኔታ ሀያ አንድ አመት ሙሉ ያልተኖረ ልጅነት፣ እጅግ አሳዛኝ፣ በጣም በሚያሳዝን ሁኔታ ከርታታ ስደተኛዋ በዚህ ሁኔታ ማለፏ በጣም ያሳዝናል። በዛ ላይ ደግሞም እዚሁ ከፍተኛ ደረጃ ትምህርቷን ጨርሳ መሄዷ የበርካቶችን እንባ ያራጨበት ክስተትም ጭምርም ነው። እጅግ አሳዛኝ ከወደ ዱባይ መረጃ በማስመልከት እጅግ ልብነካል አስክሬኗ ወደ ኢትዮጵያ ለመጣ እንደሆነ ጭምርም ኢትዮጵያኖች እያደረጉት ያሉት ትብብርም እጅግ አስገራሚና ድንቅ እንደሆነ ጭምርም ነው። አስክሬን ማስመጣቱ ከፍተኛ ወጪ የሚጠይቅ እንደሆነ የታወቀ ነው። ያን ሁላ ኢትዮጵያኖች በአንድነትና በህብረት እጅ ለጅ ተያይዞ የዝች ልጅ አስክሬን ለሀገር አፈሯ እንዲያበቃም ነው። የእናቷ እንባ እዚህ መጥተመታ አስክሬኑ እዚህ መጥቶ እርሜን ላውጣ በማለትም ነው የገለጹት። እናቷ ያሉበት ቤተሰቦቿ ያሉበት ሁኔታ እጅግ አሳዛኝ ላለብን እንደምነካ የታወቀ ነው። ምን ሀይል መርር ሐዘን ውስጥ እንደሆኑ ጀምረ የወጡት መረጃዎችን በማስመልከትም ነው ለእናንተ ይዘንላችሁ የመጣ ነው። የሬዲት አሁንም አስክሬኑ ገና ወደ ኢትዮጵያ አልመጣም። ምርመራ ውጤትን በማስመልከት በቀጣይ አዳዲስ መረጃዎች ካሉ ተከታትለን ለእናንተ የምናቀርብላችሁ ይሆናል። መላው ኢትዮጵያውያን በዱባይ የሚያደርጉት ትብብርም የሚያስመሰግን እንደሆነ ጀምረም ያጎቷ ልጅ ከልብ ምስጋናን እያቀረበች አሁንም ትብብራችሁ አይለየን በማለትም ነው ጥሪ ያስተላለፈችው አጠቃላይ በማስመልከትም ነው እጅግ አሳዛኝና ልብሰባሪ ታሪክን በማስመልከትም ነው ለእናንተ ይዘንላችሁ የመጣ ነው። እስካሁን ድረስ አብሬያቸው የቆየሁት ሚኪነኝ ከሚቅጣቡር ሆኜን እንቻናል ሳብስክራይብ በማድረግ ወቅታዊና ታማኒ እንዲሁም ይዘናዊ መረጃዎችን ማግኘት ይችላሉ። ይህንን ቪዲዮ ላይክ፣ ሼርና ኮመንት በማድረግ ላልሰሙት እንድዳረስ ያድርጉ። ለእሳታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና ጫጭር መረጃ እስከምንገናኝ ድረስ በያላችሁ በተለም ክፍል ሰላም ያቆያችሁ።